እንደ ታላቅ መክራችሁኛል፣ እንደ ታናሽ ታዛችሁኛል፣ እንደ እናት አዝናችሁልኛል፣ እንደ አባት ቁጥታችሁኛል። ሁላችሁንም ልብ አድርጌ አመሰግናለሁ። በጣም ብዙ ነገር ያየውባችሁ ቤተሰቦች ናችሁ። ሁላችሁ እጅግ ሲወዛ መልካሞች ናችሁ። ይህ መልካምነታችሁን እግዚአብሔር ቁጥሩ አይቶላችሁ ጓጉለት ሀገራችሁ መታችሁ ከእናት ከአባቶቻችሁ ከቤተሰቦቻችሁ ጋር ደግሞ እንደዚሁ በፍቅር የምታሳልፉ ሰዎች እግዚአብሔር ያደርጋችሁ። ሁላችሁንም እጅ ከልብ አድርጌ የማመሰግነው በችግራችን ጊዜ ያላችሁ፣ በሀዘናችን ጊዜ ያላችሁ፣ በደስታችን ጊዜ ያላችሁ፣ በሁሉም ጊዜ ያልተለያችሁን እናንተ ናችሁና፣ የሰው ማንነቱን ያስተማራችሁ እናንተ ናችሁ። ሰው ማለት ለሰው ልጅ ምን ማለት እንደሆነ ያስተማራችሁ እናንተ ናችሁ እና ሁላችሁም እጅ ከልብ አድርጌ ነው መወዳችሁ። እጅ ከልብ አድርጌ ነው ማመሰገናችሁ። ሁላችሁም የማታ እንጀራችሁ ይመርላችሁበት ነገር አትጡ። ወደ ሀገራችሁ ገብታችሁ ማትጨናወቅ እግዚአብሔር እረፍት የሚባለውን እረፍት የሚሰጣችሁ ሰዎች ያድርጋችሁ። በጣም የምወዳችሁ እውነት፣ እኔ ወደዚህ ወደ ዩቲዩብ ከመጣሁ አንድ ዓመት ሆነኛል። በዚህ አንድ ዓመት ውስጥ ብዙ ነገር ሆናችሁልኛል። ደግሜ እንደምናገረው በአንድ ዓመት ውስጥ እንግዲህ ቤተሰብ መመስረት እንኳን ባይቻል እናንተ ቤተሰብ ሆናችሁ ልኛል። ቤተሰብ እናት ሆናችሁ ልኛል። አባት ሆናችሁ፣ ወንድም እህት ሆናችሁ ልኛል። ኢቨን የእኔ ክፋት አይኔ ላይ ፊቴ ላይ እስኪታወቃችሁ ድረስ አውቃችሁኛል። እኔም እውነት ለእናንተ ቃላት የለኝም። አብሬያችሁ አብራችሁ እንግዲህ የተወለድኩበትን ቀን እንኳን ተወለድክ ብላችሁ የኔን ደስታ ደስታ ደስታችን ነው ብላችሁ ስላከበራችሁልኝ በጣም አድርጌ ነው የማመሰግነው ስለ ሁሉም ነገር። እንግዲህ እግዚአብሔር ይመስገን። እግዚአብሔር የምትፈልጉትን ነገሮች በሙሉ ያሳካላችሁ። ክፉ ነገር ከህይወታችሁ ያደረገላችሁ። የምትፈልጉት ነገር ሁሉ ይሆንላችሁ። የልባችሁ መሻት ከኃጢአት ከክፋት ውጪ ሁሉም ነገር ይሳካላችሁ። በሰላም ወደ ሀገራችሁ መታችሁ በሰላም ከቤተሰቦቻችሁ የምትቀላቀሉ ያደርጋችሁ። በመጨረሻም አንድ ነገር ልንገራችሁ፣ ሁላችሁንም ማለት ነው፣ እዚህ ቤት ያላችሁ በሙሉ ሁላችሁም ከዚህ ሀገር ከኢትዮጵያ የተሰደዳችሁበትን ለእናታችሁ ወር፣ ለአባታችሁ፣ ለወንድማችሁ፣ ለወንድማችሁ ደብተር መግዣ፣ ለአባታችሁ በሬ መግዣ ያነችሁ የሆነ ነገር መግዣ ተቸግራችሁ ሊሆን ይችላል። ምናልባት ይሄዳችሁት እዛ ከሄዳችሁ በኋላ ግን ሁላችሁም ይህንን ምክር ልብ ብላችሁ ስሙ። እዛ ከሄዳችሁ በኋላ ሁላችሁ የሄዳችሁበትን አላማ ፕሊስ አትርሱት። የሄዳችሁበትን አላማ አትርሱ። አላማ አላችሁ ሁላችሁ። ከሀገራቸው የወጣችሁበት የተሰደዳችሁበት፣ እናታችሁን የናፈቃችሁበት፣ አባታችሁን የናፈቃችሁበት፣ ሀገራችሁን የናፈቃችሁበት የሀገራችሁ የሆነ ነገር እንኳን የናፈቃችሁ አመት ባልን ይብን ፋሲካን፣ ኢድን ከሰው ሀገር ላይ ነው ያከበራችሁትና ይህን አክል መስዋዕትነት የከፈላችሁለት ነገር ከአንዱ ሁላችሁም የሄዳችሁበትን አላማ በያንዳንዱ ቅስፈት በእያንዳንዱ ነገር አትርሱ። በቃ ሁልጊዜ ችግር ሲያጋጥማቸው ስትከፉ፣ በተለይ በተለይ በእኛ ስትከፉ፣ በእኛ ስትናደዱ፣ ሁልጊዜ ምን ምጣባችሁ መስላችሁ የሄዳችሁበት አላማ ይግባችሁ። በቃ ከሀገር የተሰደዳችሁበት አላማ ይግባችሁ እሱን አስታውሱት። ለመጀመሪያ ጊዜ ከኢትዮጵያ ስትወጡ ቦሌ ኤርፖርት ላይ ወይ እናታችሁን አቅፋችሁ ሊሆን ይችላል፣ ወይ አባታችሁን አቅፋችሁ፣ ወይ ወንድማችሁን እህታችሁን አቅፋችሁ ያለቀሳችሁትን እምባ ቻው ብላችሁ ያለቀሳችሁትን ሰው አስታውሱት። ይህን ነው መመክራችሁ። በጣም ነው መወዳችሁ። አመሰግናለሁ። ዊንዬ ሃፒ በርዝዴ እንኳን ተወለድክ እና ያመሰግናለሁ እግዚአብሔር ቀኒ አማርኛ ብዙ አችልም፣ ይቅርታ። ለዛ ነው ቀኒ ቀሪ አመትክ የተባረከ ይሁን ይባላል በአማርኛ የሚታስብ ሳካልክ ወንድሜ፣ በጣም ነው እንኳን ተወለድክ። አማርኛ አልችልም፣ ለዛ ነው ብዙ

ቀሪ ዘመሬ ያማረ የተዋበ የሰመረ አለም ላይ አሉ የሚባሉ መልካም ነገሮች ወደ አንተ የሚመጡልህ ይሁን፣ ክፉ ነገሮችን ያርቅልህ፣ እግዚአብሔር ረጅም እድሜና ጤና ይስጥህ። ወንድሜ በጣም ነው የምወድህ፣ በጣም ነው የማከብርህ። ያው ብዙ ጊዜ ለእኛ ምክር ትሰጠናለህ፣ ከፍ ሲል እንደ ትልቅ እንደ አባትም እንደ ትንሽም ሆነህ ምክር ትመክረናለህ እና ይህንን አስተሳሰብህን ደግሞ ባህልህን፣ እምነትህን ሁሉን ነገር በዚህ ወንድው እንድትቀጥልበት ላለሁኝ አመሰግናለሁ። ወንድሜ አመሰግናለሁ። እናቴ እግዚአብሔር ያክብርልኝ ኑሪልኝ፣ እናቴ በደስታ አሜን፣ አሜን። ኦኬ፣ ዊና ወንድሜ፣ በድጋሜ ወንካን ተወለድክልን። ቀሪ ዘመንክ የተባረከ የሰመረ ይሁንልኝ። አንተ ያሰብክን ሁሉ ፈጣሪ ይሞላልክ። ፈጣሪ ደግሞ ከክፉ ነገር ሁሉ ፈጣሪ ይጠብቅ። የኛ መካሪ፣ የኛ ጀግና ወንድም ከፍ በልልን። ፈጣሪ ከክፉ ነገር ሁሉ ይጠብቅልን። አን ምታወራ ነገሮች ሁሉ የኛ ምክር ነውና ፈጣሪ ደግሞ ከዚህ በላይ ጨምሮ ይስጥልን። አሜን። እና እንወዳለን እና አከብራለን ወንድማችን ነፋመት። ኖርልን፣ ኑሪልኝ እናቴ በደስታ እግዚአብሔር ያክብርሽ

የምር ነው መልክ። የምር እንደዚህ ሲያይ ሰው ዝም ብሎ ነው ሊል ይችላል፣ ግን ከውስጥ የሚወጣ ቃል ማለት ነው ኒንጃ ዱሮ ሰው